ሰላም ሰላም እንደምናላችሁ ውድ አድማሽ ተመልካቻችን በዛሬው ዝግጅታችን ይዤላችሁ የቀረብኩት መረጃ በሀገራችን ውስጥ ከምታገኟቸው ዋጋቸው እጅግ በጣም ቀነስ ብለው ከሚገኙ የኃይል ተሽከርካሪዎች መካከል አንድ የሆነውን ሄንግሩን ኤች አር ኤስ ዋን የሚባል ተሽከርካሪ ነው። ለዛሬው ዝግጅታችንም የተሽከርካሪ በገበያ ውስጥ ከምታገኟቸው ሌሎች ከበነዳጅ እንዲሁም በኤሌክትሪክ በዚህ ፕራይስ ሬንጅ ከሚገኙ ተሽከርካሪዎች በምን ይሻላል በምን ያንሳል፣ ለምን አይነት አገልግሎት ይሆናል፣ ለምን አይነት አገልግሎት ደግሞ አይሆንም የሚለውም በስፋት እናያለን። ከመረጃዎቹ ጋር አብሬያችሁም ቆዩ። አዶንያስ ነኝ፣ መልካም ቆይታ። እዚህ ቻናል ላይ አዳዲስ መኪኖች ለገበያ በሚቀርቡበት ጊዜ መኪኖቹን ሪቪው እናደርጋለን። ከዚህ በተጨማሪ ደግሞ በገበያ ውስጥ የሚገኙትን የተለያዩ መኪኖች አንዱ ከአንዱ በምን እንደሚያንስ በሚሻል ለእናንተ የትኛው ተስማሚ እንደሆነ በስፋት ስለምናይ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፈሉ ከሆነ ሰብስክራይ ያደርጉ። በየጊዜው ደግሞ ከመኪና ጋር የተገናኙ አዳዲስ መረጃዎች ለመከታተል ላይክ፣ እንዲሁም ለሌሎች ደግሞ አዳዲስ የመኪና መረጃ እንዲደርሳቸው ሼር ማድረጋችሁን አትርሱ። ሄንግሩን ኤች አር ኤስ ዋን የሚባለው ተሽከርካሪ የተመረተው በሁዋን በሚባል መኪና አምራች ድርጅት ነው። የመኪና መኪና አምራች ድርጅት የተመሰረተው ከ2014 ዓ.ም ጀምሮ የተመሰረተ ድርጅት ሲሆን እስከ ዛሬም በመቶ ሺዎች የሚቆጠሩ የኤሌክትሪክ መኪኖችን ለገበያ ያቀርበዋል። በዋነኝነት የተሽከርካሪ ለገበያ የቀረበት ዋነኛ ዓላማው በቻይና ውስጥ እጅግ በጣም ተፈላጊ የነበረው ሱዙኪ ጂምኒ የሚባል ተሽከርካሪ ነበር። ነገር ግን እነሱ መኪናዎችን ወደ ቻይና በሚያስገቡበት ጊዜ ከጊዜ ወደ ጊዜ ቀረጡ እየጨመረ በመምጣቱ ምክንያት መኪናውም ዋጋ በዛው ልክ ጨምሮባቸዋል። ይህንንም የገበያ ክፍተት ለመሙላት ሲባል ሄንግሩን ኤች አር ኤስ ዋን የሚባለው ተሽከርካሪ ለገበያ የቀረበ ሲሆን በተለይ በወጣቱ ዘንድ ተወዳጅ የሆነ መኪና ነው። የተሽከርካሪ ፖዲታይፑ ኤስዩቪ የሚባል ሲሆን ባለ አንድ በር የምንለው አይነት ነው። የተሽከርካሪ ምንም እንኳን አራት ሰው ከአሽከርካሪው ጋር መጫን የሚችል ቢሆንም ሳይዙ አነስ ያለ ተሽከርካሪ ነው። የተሽከርካሪ ሳይዙ ምን ያህል ነው ካልን አጠቃላይ ርዝመቱ 3.5 ሜትር ሲሆን ስፋቱ ደግሞ 1.6 ነው። እንዲሁም ቁመቱ 1.7 ሜትር ርዝማን ያለው ሲሆን የተሽከርካሪ አጠቃላይ የመኪናው ገጽታውም ሆነ የመኪናው ርዝመት ሙሉ ለሙሉ ከሱዙኪ ጂምኒ ከሚባለው ሁለተኛው ጄኔሬሽን ጋር ሙሉ ለሙሉ ተመሳሳይ ነው። ይህም ተሽከርካሪ ከሰሞኑ ወደ ሀገራችን ገብቶ ወደ ገበያ የገባ ተሽከርካሪ ሲሆን የተሽከርካሪም የሚወዳደረው ከነ ቻንጋን ኢስታር በታች ነው መሆኑ በአንድ በኩል ጥሩ ነው ምክንያቱም ብዙ ሰው የኤሌት መኪና መግዛት ይፈልግና የመኪኖቹ ዋጋ ግን እጅግ በጣም ይወደድበታል እንደዚህ ዋጋቸው ቀነስ ያሉ የኤሌት መኪኖች ወደ ገበያ በሚገቡበት ጊዜ የነ ቻንጋን ኢስታር የነ ፒዋይዲ ሲጉል እንዲሁም ሌሎቹ ዋጋቸው እንዲቀንስ ያደርጋቸዋል ምክንያቱም የኤሌት መኪና ለመግዛት ግዴታ ሰው ያለውን ብር አጠራቅሞ ፒዋይዲ ሲጉል ወይ ደግሞ ሌሎች ኤሌት መኪኖችን ለመግዛት ግዴታ ብድር ውስጥ መግባት ላይኖርበት ይችላል የተሽከርካሪ ምልከታችንን ከውጫዊ ገጽታው በምንጀምርበት ጊዜ የተሽከርካሪ እንግዲህ የውጫዊ ገጽታው እንደምትመለከቱት የፊተኛው ገጽታው ወደ ሬንጅ ሮቨር ነገር ይመስላል። በተለይ ከፊት ለፊት ያሉት መብራቶቹ ከሬንጅ ሮቨር ጋር ተመሳሳይ የሆነ ዲዛይን ያላቸው ናቸው። ከስር ራሱን የቻለ ፎግ ላይት ምናገኝ ሲሆን መሀል ላይ ደግሞ የካምፓኒው ሎጎ እናገኛለን። እንደነገርኳችሁ የተሽከርካሪ ሙሉ ለሙሉ ዳይሜንሽኑ ሙሉ ለሙሉ ማለት ይቻላል ከሱዙኪ ጂምኒ ጋር ተመሳሳይ ነው ማለት እንችላለን። የትሽከርካሪ እንግዲህ አጠቃላይ ውጭ ገጽታው በምናይበት ጊዜ ዲዛይኑ እንደነገርኳችሁ ከሱዙኪ ጂምኒጋ ከመመሳሰሉ በተጨማሪ የመኪናው በሮች ኮፈኑ፣ እንዲሁም የመኪናው የኋላ በሮቹ ሙሉ ለሙሉ ከጠንከር ካለ የአሉሚኒየም ማቴሪያል የተሰሩ ሲሆን የተቀረው ቦዲ ፓርት ግን የተሰራው ከፕላስቲክ ማቴሪያል የተሰራ ነው። የመኪናው ውጫዊ ከለር አማራጮቹ እንደ ሌሎች መኪኖች የተወሰኑ ከለሮች አደለም ያሉት። የተሽከርካሪ በፈልጋችሁት የከለር አማራጭ ያላቸው ሲሆን ከእነዚህ መካከል በፒንክ አለ፣ በሰማያዊ እንዲሁም በኦሬንጅ አለ። ሀገራችን ውስጥ ግን በብዛት አሁን የምታገኟቸው በነጭ ከለር የሆኑትን ናቸው። እነዚህ መኪናዎች በዋነኝነት የተሰሩበት ዓላማ ለወጣቱ ተብለው ስለሆነ ወጣቱን ይስበዋል ተብሎ የሚታሰቡትን ሞቅ ደመቅ ያሉ ከለሮች አማራጮችን ይዘው የቀረቡ ናቸው። የቸርካሪ ላይ የተገጠመለት ቸርኬ በምናይበት ጊዜ የቸርካሪ ላይ የተገጠመለት ቸርኬ ሙሉ ለሙሉ የአልሚኒየም ቸርኬ የተገጠመለት ሲሆን ዲዛይኑም ስፖርታዊ ነገር ለማድረግ ሞክረዋል። ለፊተኛው ዲስክ ብሬክ የተገጠመለት ሲሆን ለኋለኛው ደግሞ ድራም ብሬክ እዚህ መኪና ላይ ተገጥሞለት እናገኛለን። የመኪናው ከመሬት ያለው ከፍታ ከሌሎቹ መኪኖች አንጻር ያን ያህል ዝቅ ያለ ነው ማለት አንችልም። ምክንያቱም የተሸርካሪው ዊልቤዙ አጭር ከመሆኑ በተጨማሪ ወደ ላይ ትንሽ ከፍ ተደርጎ ነው የተሰራው፣ ወደ ኢስዩቪ አይነት ቅርጽ እንዲኖሩ ታስቦ ስለሆነ ማለት ነው። ይህንን ስንል መኪናው ኦፍሮድ መውጣት ይችላል ማለት ሳይሆን ለከተማ ውስጥ አገልግሎት ጥሩ ነው ማለት ነው እንጂ ለኦፍሮድ ትንሽ የመኪናው ያለው ጉልበት ራሱ ከከተማ ውጭ ለማሽከርከር ያን ያህል የሚመከር አይደለም። መኪናው የጎን ገጽታው ላይ እንዳለን የተሽከርካሪ የተገጠመለት ስፖኪዮ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ስፖኪዮ ሙሉ ለሙሉ ማኑዋል የሚታተፍ እንዲሁም የሚዘረጋ ሲሆን ከላይ ደግሞ ሩፍሬል ተገጥሞልታል። የመኪናውም የበር መክፈቻ የተሽከርካሪ ምንም እንኳን ባለ አንድ በር ቢሆንም የተለመደውን በር መክፈቻ ተገጥሞለት እናገኛለን። ይህንንም ተሽከርካሪ ቻርጅ ማድረግ ከፈለጋችሁ በፋስት ቻርጀርም እንዲሁም በስሎ ቻርጀር ቻርጅ ማድረግ የምችሉ ሲሆን ቻርጅ ፖርቶቹንም በግራና በቀኝ በኩል የምታገኟቸው ናቸው። ወደ መኪናው የኋላ ገጽታ እስቲ እንመልከት። የመኪናው የኋላ ገጽታ እንደምትመለከቱት ከላንድሮቨር መኪኖች ጋር ተመሳሳይ የሆነ ዲዛይን እንዲኖረው ተሞክሯል። ከላይ እንደምትመለከቱት የፍሬን መብራቱ ምናገኝ ሲሆን መሀል ላይ የዝናብ መጥረጊያውን እናገኛለን። ከኋላ አነስተኛ ክሮም ማቴሪያል የምናገኝ ሲሆን ከሱ በታች ደግሞ የተሽከርካሪ ሞዴሉን የሚገልጽልንና የካምፓኒውን ጽሁፍ እናገኛለን። የመኪናው የኋላ መብራቶች ሙሉ ለሙሉ ኤልኢዲ መብራቶች የተገጠሙለት ሲሆን ከስር ደግሞ አነስተኛ ሪፍሌክተር ተገጥሞለት እናገኛለን። የተሽከርካሪ ከገዛችሁ ብዙ ጊዜ ለአገልግሎት መጠቀም ያለባቸው ለግል አገልግሎት ነው። ምክንያቱም እነዚህ መኪኖች ለራይድ አገልግሎት እጠቀምበታለው ብላችሁ ከገዛችሁ ተሳፋሪ ለመጫን ግዴታ የተሳፋሪውን ወንበር ወደፊት ዝቅ ማድረግ ሊኖርባቸዋል ማለት ነው። እነዚህ መኪኖች ደግሞ ወደ ውስጥ ስንገባ በስፋት አሳያችኋለሁ። ወንበሮቹ ሙሉ ለሙሉ ማንዋል ስለሆኑ አስሬ ከፍ ዝቅ ማድረግ ራሱ አንድ ስራ ነው የሚሆንባቸው። ስለዚህ እነዚህ መኪኖችም ብዙ ጊዜ ሪኮመንድ የሚደረገው ለግል አገልግሎት ብትጠቀሙባቸው ሪኮመንድ ይደረጋል። ወደ መኪናው ውስጠ ገጽታ በመግባበት ጊዜ የተሽከርካሪው ውስጠ ገጽታው ከሱዙኪ ጂምኒ አንጻር ትንሽ ለየት ያለ ነው ለየት ማለቱ ብቻ ሳይሆን ዘመናዊ መኪኖች ላይ ሊኖሩ ይገባሉ የሚባሉትን ፊቸሮችን በተቻለ መልኩ ለማሟላት ሞክረዋል። ለመኪናው ውስጠ ገጽታ በምንገባበት ጊዜ የመኪናው ውስጠ ገጽታ ወንበሮቹ ሙሉ ለሙሉ በሌዘር እና በጨርቅ ወንበሮች የተገጠሙላቸው ሲሆን እነዚህ እንደ ትሪም ሌቭሉ ልዩነት አላቸው። ወንበሮቹንም እንደነገርኳችሁ አጀስት ማድረግ ከፈለጋችሁ ማንዋሊ አጀስት ማድረግ የምችሏቸው ናቸው። የተሽከርካሪ ላይ የተገጠመለት መሪ በምናይበት ጊዜ ደግሞ ሙሉ ለሙሉ በሌዘር የተሸፈነ ነው። ይህ ግን እንደነገርኳችሁ ከትሪም ሌቭል ትሪም ሌቭል ልዩነት አለው። የተሽከርካሪ ላይ ሁለት አይነት ትሪም ሌቭል ያሉ ሲሆን ከፍተኛውና ዝቅተኛው በመባል ይለያሉ። የተሽከርካሪ ላይ የተገጠመለት መሪ ላይም የተለያዩ በተኖች አሉ። እነዚህም በተኖች መኪናው ላይ የተገጠመለትን የክሩዝ ኮንትሮል እንዲሁም አንዳንድ የድራይቪንግ አሲስት ፊቸሮችን ያሟሉ ስለሆነ እነሱን የምንቆጣጠረው በዚሁ በተኖች አማካኝነት ነው። ተሽከርካሪ ላይ የተገጠመለትን ድራይቭ ዲስፕሌይ በምናይበት ጊዜ ደግሞ ሙሉ ለሙሉ ዲጂታል የሆነች አነስተኛ ስክሪን የተገጠመለት ሲሆን በዚህም መኪናው ምን ያህል ቻርጅ እንደቀረው፣ በምን ያህል ፍጥነት የተጓዘ እንደሆነ እንዲሁም የትኛው ማርሽ ላይ እንዳለ በቀላሉ መለየት ያስችለናል። መኪና ውስጥ ከፈለጋችሁ እቃ ማስቀመጫ ከፊት አነስተኛ ግለቭ ቦክስ ምናገኝ ሲሆን ከዚህ በተጨማሪም መሀል ላይ ሴንትራል ካውንስል ላይ አነስተኛ እቃ ማስቀመጫ እናገኛለን። የመኪናውም ኢንፎቴመንት ስክሪን ለክፉ የሚሰጥ አይደለም። ያን ያህል በጣም ዘመናዊ ነው ለማለት ቢከብድም ከሞላ ጎደል ግን ማሟላት ያለበትን አንዳንድ ነገሮች አሟልተዋል። ይህንን ስንል ግን አፕል ካርፕላይ እንዲሁም አንድሮይድ አውቶ የመሳሰሉ ፊቸሮችን እዚህ ላይ እናገኛለን ማለት አይደለም። ከኢንፎቴመንት እስክሪኑ ወረድ በምንልበት ጊዜ ደግሞ የተለያዩ በተኖች አሉት። እነዚህም በተኖች የኤሲ መቆጣጠሪያ እንዲሁም ለሌሎች ነገሮች የምንቆጣጠርበት ራሱን የቻለ በተኖች የምናገኝ ሲሆን የተሽከርካሪ ላይ ደግሞ ከሌሎች መኪኖች አሁን በገበያ ውስጥ ከሚገኙት ማለት ነው ትንሽ ለየት ባለ መልኩ የምናስነሳው በቁልፍ ነው። የተሽከርካሪ ሌግሩም እንዲሁም ሄድሩም ለፍተኛው ለአሽከርካሪው በቂ የሚባል ነው። ያን ያህል በጣም ሰፊ የሚባል ቦታ ባይኖረውም በቂ የሚባል ቦታ አለ። የመኪናው ሌግሩም እንዲሁም ሄድሩም። ግን ጥያቄ ውስጥ የሚገባው የኋላ ወንበር ላይ ነው። የኋላ ወንበሩ ላይ ቁመታቸው ረዘም ያሉ ሰዎችን የምትጭኑ ከሆነ በጣም ላይመቻቸው ይችላል። ምክንያቱም ከላይ ያለው ሄድሩም በጣም ጠባብ የሚባል ሄድሩም ነው የሚኖረው። በተጨማሪ ደግሞ ሌግሩም በምናይበት ጊዜ ሌግሩም ራሱ በጣም ጠባብ የሚባል ሌግሩም የሚኖራቸው ሲሆን ከኋላ እቃ መጫኛው ጋር በኋላ አሳያቸዋለሁ። በጣም ጠባብ የሚባል ቦታ ልዩነት ነው የሚኖራቸው። በዚህ ምክንያት የኋላ ወንበሮቹ ላይ ህፃናት ቢቀመጡበት ሞር ሪኮመንድ ይደረጋል። የተሽከርካሪ ላይ ደግሞ ከሌሎቹ መኪኖች በዚህ ፕራይስ ሬንጅ ማለት ነው ከምናገኛቸው ትንሽ ለየት ያለ ነገር አለ። የተሽከርካሪ እቃ ማስቀመጫው ከኋላ ብቻ ሳይሆን ከፊት ራሱ አነስተኛ እቃ ማስቀመጫ አለ። የመኪናው ኮፈኑን በምትከፍቱበት ጊዜ ከፊት ለፊት ትልቅ ሻንጣም የሚመስል ነገር ታገኛላችሁ። ሻንጣውን ከፍት በምታደርጉበት ጊዜ አነስተኛ እቃ ማስቀመጫ የምታገኙ ሲሆን እዚች ላይም አነስተኛ መጠን ያላቸውን የተለያዩ እቃዎችን ማስቀመጥ ያስችላቸዋል። መኪናው የኋላ እቃ መጫኛ በምንመለከትበት ጊዜ የመኪናው የኋላ እቃ መጫኛ እውነት ለመናገር እጅግ በጣም ጠባ የሚባል ቦታ ነው ያለው። ለትንንሽ እቃዎች ካልሆነ ተለቅ ያሉ እቃዎችን መጫን ከፈለጋችሁ፣ ግዴታ የኋላ ወንበሮቹን በማውረድ መጫን የሚችሉ ሲሆን ከዚህ ውጭ ግን የኋላ ወንበሮቹ እያሉ ተለቅ ያሉ እቃዎችን ለመጫን የማይታሰብ ነው። የተሽከርካሪ እንግዲህ የሌ ሞተሩን በምናይበት ጊዜ የሌ ሞተሩ በጣም ጉልበት አለው የሚባል አይደለም። 44 የፈረስ ጉልበት ብቻ ያለው ተሽከርካሪ ነው። መኪና የተገጠመለት ባትሪ በምናይበት ጊዜ ደግሞ ሳይዙ በጣም ትንሽ የሚባል ባትሪ የተገጠመለት 28 ኪሎዋት አወር ባትሪ ተገጥሞለት ናኛለን። የተሽከርካሪ አንድ ጊዜ ቻርጅ መጓዝ የሚችለው ኪሎ ሜትር 35 ኪሎ ሜትር መጓዝ የሚችል ሲሆን የምተሽከርካሪ ቶፕ ስፒዱ 102 ኪሎ ሜትር በሰዓት ነው። የምተሽከርካሪ ቻርጅ ለማድረግ ሁለት አይነት አማራጮች አሉት በ220 ቮልት እና በ360 ቮልት። በ220 የተሽከርካሪን ቻርጅ ለማድረግ 9 ሰዓት የሚፈጅባችሁ ሲሆን በ360ው ደግሞ በ40 ደቂቃ ውስጥ ፉል ማድረግ ይችላል። ተሽከርካሪ ለምን አይነት አገልግሎት ይሆናል ካላችሁ፣ እንደነገርኳችሁ ከቦታ ቦታ ለመንቀሳቀስ በከተማ ውስጥ በተለይ የነዳጅ ወጪ ከማውጣት የሌለች መኪና የምትፈልጉ ከሆነ ይህ መኪና ሊሆናችሁ ይችላል። ነገር ግን ገዝቼ ራይደ ሰራበታለሁ የምትሉ ከሆነ እንደኔ እንደኔ ሪኮመንድ ማድረጋችሁ ቻንጋን ኢስታር የሚባሉ ተሸርካሪዎች ከዚህ መኪና ትንሽ የተሻለ ናቸው። ዋጋቸውንም በምናይበት ጊዜ እነዚህ መኪኖች ከ1 ሚሊዮን 950 ሺህ ብር ጀምሮ ለገበያ የቀረቡ ተሽከርካሪዎች ሲሆኑ አንዳንድ ቦታዎች ላይ ከ1 ሚሊዮን 900 ሺህ ብር ጀምሮም ልታገኟቸው ትችላላችሁ። ቻንጋን ኢስታር በምናይበት ጊዜ ደግሞ እነዚህ መኪኖች ዋጋቸው ከእነዚህ ትንሽ ጨመር ይላል። እስከ 2 ሚሊዮን 400 ሺህ ብር በዚህ ሳምንት ሲጠሩ ቆይተዋል። እናንተም ምን ትላላችሁ? በዚህ ዋጋ ሊገኝ የሚችል የ ኤሌክትሪክ ወይ ደግሞ የነዳጅ መኪና ለስራ የሚሆን የትኛው ነው ለእናንተ አንደኛ ምርጫችሁ? ሀሳብ አስተያየታችሁን እዚህ ኮመንት ላይ ጻፉልን። ለዛሬ ጄላቸው የቀረፉ መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከንቀናኝ ድረስ መልካም ሁሉ ተመኘው